ትነክተሹ ነው? አሰከርሹ እንዴ? አረ ራሱ ነው ስክሮ የጠበቀኝ። አሁን ሆቴል ሊገባ ነው። ስሚ ሄሎ፣ እየሰማሽ ነው እንዴ? አዎ፣ ምን ነው? ይሄን እድል መልሰሽ አታገኙ፣ አለቀውም ባልኮሽ። ዛሬ ማጻንሸለት ነው የማድረው። አትጃጃ ይባክሽ። እሱ ይደርሳል። ከዛ በፊት የፈጠነ ነገር ማድረግ አለብሽ። ስልኩን ፈትሽ፣ ምን እንደሚሰራ ከሰዎች ጋር ምን እንደሚያወራ አጠቃላይ መረጃዎችን ዝረፊው። ለምን እንደሆነ ነገ ጧት አስረዳሻለሁ። ሲጀመር ላንቺ አላስረዳም። ምንም ማድረግ እንዳለብሽ ጠንቅቀሽ ታውቂያለሽ። ን መስኮት ገብተሽ ኧረ በይ ጓዳ የምትፈልጊውን ነገር ለመጨናነ ማህሌት እጅ ከፍንጅ ተያዘች። ከዝናኪስ ሰርቃ ስልኩን ሰርቃ የአይን አሻራው ልክፍት እንድከፍታ ከፍታ ስካር ላይ ነው ብላ በአይነ ሻራው ስለነበረ፣ አይኑን እንዴት ስትገልጥ እጇን ይዞ ያለበትን አያቅምና በስካር መንፈስ ያለው ዝና እጅ ከፈንጅ አዛት ዛሬ በህይወት ልትኖር ነው ወይስ ልትሞት ነው? ሰባተኛ ሰማይ ለሄድ ወይስ ወደት ልግባ? በማለት በድንጋጤ የምትገኘው ማህሌት ዛሬም ጉዷ ፈላ። ከመታነቅ ወደ ሰባተኛ ሰማይ ቤት ልትላክ ነው። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣቸው። ዛሬ ምሳሌ ክፍል ሰባ ሶስት ተለቀቀ። ወደ ክፍል ሰባ ሁለት ስንመለስ እንግዲህ ዳጣን ወደ ማሌት ቤቱ ሰጂን ቀጥታ በማለት ነበረ የብሩኪ ወንድም ደንበረው ሲላት የነበረው የዝም ጊዜ እሺ በማለት ተነሽ፣ ጊዜም የለኝ ወንድም የት እንደገባ የነሱ እጅ አለበት ቤቱ አልተሸጠም ብላ ይሄንን ወረቀት አምጥታለሁ የካሉት በኋላ አንድ ጥያቄ መጥቶበታል፣ ወንድም የት እንደገባ በማለት እንግዲህ ወደ ኤፍራታ ጋር ሂዷል። ኤፍራታን ደውለው ሲያናግሯት እሷም እሺ፣ የማውቀውን ኢንፎርሜሽን፣ ዋናው ነገር ገንዘብ ነው። ገንዘብ ከሰጣችሁኝ ምንም ችግር የለብኝም። ገንዘብ ነው ዋናው ነገር። ስለዚህ እኔ የምፈልገው መኒ እና መኒ ብቻ ነው በማለት ትወያያለች። እነሱም እሺ በማለት ዳጣም እንደዚህ ካልካት ያው ትሰጣለች፣ ከእሷ ኢንፎ እንቀበላለን ምትለውን ሁሉ ብሩ ስንገጫት ምንም ሳይሆን ታወርዳለች በማለት ኤፍራታ ማነች ዳጣ ተነግረዋለች። እሱም እሺ በማለት ቀጥታ ወደ እሷ ጋር ነበረ ያመሩት ማለት ነው። እሷን ጠርተው ሆቴል ላይ ሲጠይቋት እንግዲህ የምታውቂውን የምትጠይቁኝን ሁሉ ጠይቁኝ፣ ስትል ሁሉንም ነገር የምታውቂውን ንገሪን፣ ለምንድን ነው ቤቱ አለመሸጡን፣ ቤቱን እንትን አለማለቱን ሲሏት፣ እንደዚህ ብላ ነግራናል። እና ታዲያ እሷ ተይ ታምጥታ ሲሏትም እኔ ነገራት ዝና ነው ዝና ጋር ነው እንትን የምትለው ብላ ሁሉንም ነገር ታወራለች። ዝና ምን እንደሚሰራ፣ እንዲን እንትን እንደሚል ይሄ ደሞ አጣሪ በማለት እሺ ብላ የተሰጠችውን ገንዘብ ስታይ፣ ምንም ችግር የለው። ዋናው ነገር ገንዘቡን ስጡኝ እንጂ ወሬውን በምንም በምንም ብዬ እሷን ሰብኬ አመጣለሁ። የሚሰራውንም ነገር ከእሷ እንዲታረጋግጥ አድርጋለሁ ትላለች። እሽ፣ በመረጋጋት አድርጊ በማለት ደም ደም ብለው ይሄንን ሲላት የብር ኮንድም እሽ ብላ ገንዘቡን ሲሰጥ ጥሩ ነገር ደግሞ ከሰራሽ ከዚህ በላይ ይገባሻል ይሄ ለስራሽ ነው ስትባል በፈገግታና በደስታ ኤፍራታን ብሯን ይዛ ትሄዳለች ይህም ብላ እንግዲህ በአንድ ተቀምጠው ቤቷ ሄዳ እንግዲህ ማሌትን አንገቷን አንቋት ነበረ ያለቀው አንገቷን ሲያንቃት ሁለተኛ እነሱ ቤት ምን ልትሰሪ ሄድሽ ለምን እያላት ነበረ እንግዲህ አንገቷን አንቆዲ ሰማይ ሊልካ ሲል እሷም፣ ዝናዬ እባክህን ተወኘን። እኮ አላወቁም ነበረ ምክንያቱም ይሄ ነገር ያው እሱ ስለሆነ ዞሮ የሚመለከተው እሱን ስለሆነ ነው እንደዚህ ስትለይ ብላ ትነግረዋለች። እሷም ይህንም ባለችው ጊዜ ምን ልትሰሪ ብነግርሽ እነሱ ጋር ምን ልትሰሪ ሄድሽ እያላት ነበረ። እሷ ምሽ በቃ ይቅርታ ዝናየን ኮ ይሄንን ዙሮ እሱን ስለሆናል ክሱን ለመመስረት ነው እንደዛ ያልኩት እያለ እና፣ ይህን ስነግርሽ ብቻሽን ሄደሽ እንትን ያልሺው ምን ልታመጭ ነው እያላት ነበር እና በእሱ የምትመራው አንቺ መሀይም እያላት፣ አረ ዝናየተው አረ ተው ሰው አየን እያለች በኋላ ላይ ይለቃታል፣ ዝናም ማለት ነው። በድንጋጤ ነበረ ያነቃት ማለት ነው። እንግዲህ ተመልሳ ወደ ቤቷ ስትሄድ ኤፍራታን ታገኛታለች። ኤፍራታም እንግዲህ ከአሁኑ የተሰጠችውን የቤት ስራ ለመስራት ሙከራ ላይ ትገኛለች። ምን ሆነሽ ነው ዛሬ ደግሞ ምንድን ነው እያለች፣ ኧረ ተይኝ ዛሬ ተይኝ ከሞት ነው የተረፍኩት እያለቻት፣ ምን ሆነሽ? እሱም ባልነግርሽ ይሻላል፣ አንገቴን አንቆኝ ዝና ለምን ሄድሽ ብሎ እንንተና ቤት ይሄድ ነው። በጣም ሊገለይ ነበረ። በጣም ነው እንዴ ይሰጣሽ። እሱ እንትን ያልሽው እሱ እንዴት እያላል ነበር። እሱ ሰውዬ ግን ምንድን ነው ይሄ? እንደው እሱ ሰውዬም በጣም ነው እንትን ምለው እያለ የነበርም ፈራት እንግዲህ ኤፍራታም ይሄን እያለቻት ምንድን ነው ግን የሚሰራው? አንቺ ግን እኔ እንጃ የሚሰራውን እኔ ምን አውቃለታለሁ። ይሄን እያለች ነበረ ግን ይሄን ነገር እንደው ስናን አጣሪን ተምበይስ የሚሰራውን እያለቻት ነበርና እሺ በማለት እሷም ይሄን ብላት ትሄዳለች ማለት ነው። ወደ እነ ኤፍራታም ወደ ነዳጣና ወደ ሞገሴ ጋር ስንሄድ ሞገስና ድሞገስና ሉላ ባንድ ሆነው እንግዲህ ኬክ አማረኝ እያለች ነበርና ኬክ አማረች በቃ ኬክ ቤት እየሽ እሄዳለሁ ብለው ይዤሽ ሊሄድ ብሎ ነይ እንግዲህ፣ ዝናም እንዳያገኘን እያለ ሲንካርዱንም ሁሉንም አውጥቸዋለሁ ሊሄድና እዛ ልጋብዝሽ ብሎ ይዟት እሄዳላ ጣና አምጣልኝ ስትለው ማምጥቶላት እየበሉ ሳለ ነበረ። እንግዲህ ሁላት ሜን እያሉ እየበሉ የነበረው ሁለተኛ ወደ ማህሌትና ወደ ደንብረው ስንሄድ ደንብረው እንግዲህ ማንች ቅድስቴን እያዋራን ነበር። ቅድስቴም አሁን ያለችበት እሷም የፍቅርም ስሜት የእሱም ፍቅር አለባት። ምን ነው አንድ ቀን እንኳን ጌጥሽና ከማውል ገሳለ እንድስህነት አያቅም ብሩክ ጋሼ እንድስህ አያቁም እያለች ነበረ። ይህን እያለችው እያለ እኮ አቃለሁኝ። አንቺ በጣም መልካም ሴት፣ እንዴት አንቺን የመሰለች እመቤት እያለች እሷን እንደዚ አልታየውም ነበር እያላት እየነገራል ነበር። እሷም መሮጋሽ እንደዚ አይነት እኳ አይደለም እያለችው ነበርና፣ አቃለሁ ስለ አንቺ አውርቶ አያልቅበትም ወንድሜ፣ ጸባዩን አቃለሁኝ እያለ ይነግራታል ማለት ነው። ይህም ብላ እንግዲህ ወደ ዝናጋ ወደ ዝና ጋር ስንሄድ ዝና ብቻውን ቁጭ ብሎ፣ ወይኔ ሚስቴን አላገኘው፣ ወይም ምን አላገኘው። እኔ አባቴ ልጅ አባቴ ይህንን ይህን አላስተማረኝም። አባቴ ጀግንነትን ነው። እንዴት ያ ሁሉ ዝናዬ፣ ያ ሁሉ ነገሬ፣ ያ ሁሉ ሰው የሚፈራኝ! እንዴት በባለፈው ወንድሙ ብሩክ መተኝ፣ ዛሬ ደግሞ ይሄው ተጨማሪ አንበብ መንበር ደበደበኝ እያለ ራሱን በጥያቄ ውስጥ ይገኛል። ብቻ ላገኝሽማ፣ እኔማ ላገኝሽ እያለ እየተጎራ ይገኛል። እንግዲህ ዝና ጉረኛው ማለት ነው። አሁን ላይ ተስፋ የመቁረጥም ስሜት ተሰምቶታል ማለት ነው። እኔማ ዳገኛቸው እያለ ፉከረው ላይ ቀጥሏል። እንግዲህ እሱም አሁን ላይ ያለበት ሁኔታ ራሴን እንትን ለማለት መጠጥ ውስጥ እንደ እንትና መጠጣት አለብኝ እያለ ነው እና እየጠጣ ሰክሮ ሳለ ማህሌት ትመጣለች። ማህሌትም ስትመጣ እንዴት ስትሆን አልቻለችም ቅብጥብጥ ብላ በቃ አማ ላይ ሆና ትመጣለች። እዚህ ጊዜ እንዴ አንቺ ሉላ ነሽ ወይስ ማህሌት ነሽ? እንዴ ማማር እያለ እሱም በስካር ላይ ሆኖ ሰክሮ እየተዘነቃቀለ ታገኘዋለች። ይህንን ያየች ጊዜ ማህሌት እንደውም በጣም እኮ ቆንጆ ነሽ እያላል ነበር። እንዲያውም ሁልጊዜ እንዴት ዝጠጣ እንዴት ዝስካል አይንህ እንዲታየል ቆንጆ ነሽ እንዴ ብትለኝ እያለች እሷም ደስ ብሏታል። ይሄን ሲላት ቅብጥ ብጥ ትላለች ማህሌት ማለት ነው። ዝናን ለማማለል የማትሆነው ቅጡ የላትም። አንዴ እንዲህ አንዴ እንዲህ እየሰራት፣ ለእኔም ጠጣ እንደ ምን ትጠይቂያለሽ፣ የምትፈልጊውን ሁሉ የምትፈልጊውን እዘዥ ጠጪ፣ የምን መጨናነቅ ነው? አለም ዘጠኝ ናት፣ ዘና እንበል እያላት፣ እሺ ዝናዬ የኔ ፍቅር እያለች እንግዲህ እሷን ግን አንቺ ማነሽ ሉላ አሁ ሉላ ነኝ ሉላ ነኝ እያለኝ ነበር። አንቺማ ሉላቶኝ እናንተ ሴቶች እኔ እኮ በጣም ደግሞ እወድሃለሁ ትለዋለች። እናንተ ሴቶች ሲወዳቸውን ያሁን ሉላን እወዳታለሁ እንከባከባታለሁ እ ትንከባከባታለሁ ጥቁር ልብስ አልብሰህ እየደበደብከ እየቀጠቀጥ እንዲያንተ ይንከባከባል እንዴ በስካር ሆኖ ልክ ልኩን ነገረችው። ዛሬ እንኳን ስነግረው ነበር የዋለችው ማለት ነው። ማህሌት ይህን እያለችው ሳለ እንግዲህ ሰግር ብሎ ወደ አምስት ሰዓት ሆነ፣ እስካሁን ድረስ ቀረች በማለት ኤፍራታ ትደውልላታለች። ኤፍራታን በምትደውል ጊዜ በምትደውልላት ጊዜ አምስት ሰዓት ሆነ፣ ካሁን በኋላ እኔ ብትመጪ ልተኛ ነው። አምስት ሰዓት ሆነ እኮ እያለቻት ነበር። እና እኔ ዛሬም ያለሁበትን ቦታ ብታቂ ጉር ነው የምትይው፣ የት ነሽ እያለቻት ነበር። ዛሬ ከዝና ጋ አልጋ ላይ አንድ ላይ ነን ትላታለች። እንዴ ምን አርግሹ? እንዴት አገኘሽው? ትላታለች። አይ ዛሬ እንደው ጸንሽለት ነው ማድረው ትላለች። እንግዲህ መቼም ጋ እሱ ጸንሼ ነው ማድረው ስትለ አንቺ አትጃጃይ እልቅስ እሱ ይደርሳል። የሆነ ነገር አድርጊ፣ ረሰክሮ ነው ያገኘሁት አስክረሽው መሆን አለበታል አለ ኤፍራታ እኮ ብልጥ ናት እሷን ታጋፍጥና አድርጊው ትላትና፣ በኋላ ላይ ትታት ነው እኔ ያላልቅልሽ ነው የምትላትና ኤፍራታም ይሄም ብላት አትጃጃይ፣ መጀመሪያ ይሄ ይደርሳል፣ ምን እንደሚሰራ የስራውን ነገር ነገር አጣሪ ዝም ብለሽ እንትናተበ አትግቢ መጀመሪያ የሚያደርገውን ነገር እይ ትላታለች። እስኪ ተተቻለ እንዴት ትላታለች? እንዴት ስልኩን ከፍተሽ ፈትሽና እዩ ትላታለች። እንግዲህ ማለት የተባለችው ማድረግ ነው። በራሷ ማትመራ ሴት ናትና የዝናን ስልክ በእጅ ሱ እየገባች ለማውጣት እንድትታገል ስልኩን እንዳለ ስፈራለች። አሁንም ስስበው በመጨረሻ ታስበዋለች። ስልኩን ስልኩን ስባ ቁጥር ኮድ ብትነካካ አልከፈታት አለ። ዝናም እንግዲህ ነቅነቅ እንዲህ እያለ ነበርና በፍርሃት ውስጥ ነው የምትገኘው። በመጨረሻ የፊቱ አሻራ ነው የመጨረሻው ማር ታስቆኛል የፊቱ አሻራ ይከፍተዋል ብላ እፊቱ ላይ ብታንቦ ገቡ ግበት እንዲ ብትለው አልከፍታት ይላል። በመጨረሻ የአይኑ አሻራ በአይኑ ነው እንትን ያለው አይኑ ስለትከደ ነው። አይኑን ልከፍት እንግዲህ አይኑን የማህሌት ድፍረት እኮ እንደዛ አድርጓት። አይኑን ልትከፍት እንዲህ ስትታገለው መጨረሻ ላይ እሱን እቅት ይላል። በቃ ሲንገላበጥ ሲንገላበጥ መጨረሻ ላይ ሲነቃ ራሱን ሲያገኝ ማህሌት ፈጣ ደንግጣ፣ ስልኩን ወደ ስሩ አድርጋ እንደ እያየችው ነበር እንግዲህ። እሱም ፈጦ የት ነኝ ያለ አማትቦ በስመ አብ ብሎ፣ እዚህ ላይ ነበረ ፈጠው የቆሙት እዚህ ላይ ነበረ ደንግጣ፣ እሱም ደንግጦ የት ነው ያለሁት በማለት ደንግጣ ነበር የቆመችው ማለት ነው። አሁን ላይ እንግዲህ በጣም ከባድ ፈተና ውስጥ ነው ያለችው። እንግዲህ ስልኩን ካየው እሷን እንደሚያሰናብታት ነው ማለት ነው። እሷም የስራውን እንትና ያለሁ ብላ አይኑን ስትገልጥ ነው የነቃው ማለት ነው። አላየችውም። የነበረን ቆይታ ይሄን ይመስላል። ቀጣይ ፓርት ምን ይዘው ይመጣሉ? ብሩኬ ምን እንደጠፋ ነው አሁን ላይ ኤፍራታ ማረጋግጭ ተብላ ከነሱ ጋር ስራ ጀምራለኝ። ለነበረን ቆይታ ስክ ነው። ባይባይ